ምንጣፍ የተባለውም ሌላ ነገር ነው የተገኘበት ብሎ ማስረጃ ውጤቱን እንዳየ አይነት ሰው ሆኖ ነው ሲያወራ የነበረው እና ከዚህ በፊት ሰምታችሁ ከሆነ ዲያሪ ተገኝቷል። ራሷ ልታጠፋ እንደሆነ ብሎ ፍርድ ቤት ተናግሮ በማግስቱ ደግሞ አላልኩም የሶሻል ሚዲያ ሰራተኞች ስሜን እያጠፉ ነው ብሎ ከሷቸው። ፍርድ ቤት አስተካክላችሁ ጻፉ እንደዚህ እንዳላለ ብላችሁ ብሎ እዛው ያየን እየሰማን ትዕዛዝ ሰጥቷል። የገዛም ጓደኛው ለጥፎት ስክሪን ሻት አርገን አስቀምጠናል። አሁን መጨረሻው ሰዓት ላይ ዲያሪው ጀስቲፊኬሽን አላገኘም የእሷ ስለመሆኑ ማለት ነው። ጀስቲፊኬሽን ካላገኘ ደግሞ እነሱ እንደ ጻፉት ተደርጎ በወንጀል ሊጠየቁ ይችላሉ። ስለዚህ ይህንን ለመከላከል ሲል ዛሬ በቀጥታ ቤተሰብ ከክላሷ ውስጥ አግኝቶ በኛ በኩል ነው የቀረበው። ስለዚህ ፖሊስ አይመለከተውም የሚል መከላከያ አቅርቧል። ፖሊስ ደግሞ እንግዲህ ፖሊስንም አንስተናል ከዚህ በፊት ምን ሊያደርግ ዲያሪው እሱ ጋር ተገኘ፣ ምን ይሰራል ፖሊስ ቤቱን ዘግቶ ቆልፎ ያለው ማስረጃ ማሰባሰብ አላደረገም ወይ? ጠበቃው ጋር ከተገኘ ስድስት ወር እንደውም ያስቀጠዋል ብሎ የህግ ባለሙያ ሲናገሩ ነበር። እና ፖሊስንም በዚህ በኩል እኛም ስንተቸው ስለነበር ፖሊሲ ፖሊስ ያንን ለመከላከል ብሎ አግባብ አይደለም የተናገረው ነገር፣ ዲያሪውን እኛ ቀደም ብለን ሄደን ፎቶ አንስተን ቃለ ጉባኤ ይዘን ወጥናል ብሎ ነው የተናገረው። እንግዲህ ፖሊሱን ጋር የምታዩት ክፍተት ምን ሊያደርግ ነው ፎቶ አንስቶ ምናምን የሚሄደው? ሄደው ከሆነ እና በእርግጥ ዲያሪውን አይተው ከሆነ ዲያሪውን በቁጥጥር ስር ነው ማድረግ ያለባቸው በእነሱ እጅ ውስጥ እንዲገባ፣ ካልሆነ ቤቱን ቆልፎ ቁልፍ ቀይሮ ቤቱ እንደተዘጋ እንዲቆይ ማድረግ ነበረባቸው። ለምን ክሱን ለመመስረት ለኢንቨስቲጌሽኑ ስለሚጠቅማቸው ይህንን አለማድረጋቸውን ከዚህ በፊትም ተናግሬያለሁ ዚህ ሚዲያ ላይ አሁንም ይህን አለማድረጉን ታያላችሁ። ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን፣ እኔ ደህና ነኝ አለውላችሁ ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬም ቀነኒ መረሳት የለባትም። የቀነኒ ጉዳይ የተፈራው ነገር ደርሷል። መግቢያ ላይ እንደሰማችሁት ወንድም እየው እንግዲህ ላይብ ላይ መልእክት አስተላልፏል። በበቀደሙ ቀጠሮ ላይ ምን ነበረ የሚለውን ማለት ነው ወንድም እየው የተናገረውን ያው ቆረጥ አድርጊ ያምጥቼ ያምጥቼላችኋለሁ። ለምን በቀደም ቀጠሩ ተሰጠ የሚለው። የቀነኒ ጉዳይ እንግዲህ በጣም አወዛጋቢ እየሆነ ነው ማለት ነው። በጣም ያሳዝናል። እንደዚህ ስናስበው አንዳንዴ የቀነኒ ሰባት ቀን ተባለ፣ አሁን አምስት ቀን የቀረን፣ በዚህ በአራት ቀን ውስጥ ነው ማለት ነው። እና መብት የሚያገኝም አይመስልም። ዝም ብላችሁ ካያችሁት ነገሩ እንዴት እንዴት እየሆነ ጉድ ጉድ ጉድ እየሆነ ነው ማለት ነው። በጣም ያሳዝናል። ሁለት ወር ሙሉ እህታችን ቀነኒ በዚህ መልክ ነበረ፣ ህዝብ እያነባ ሳር ቅጠሉ እያነባ ማለት ነው አስከሬኗ የተቀበረው በጣም ያሳዝናል የእውነት ዛሬም አዲስ ናት ቀነኒ ዛሬም አዲስ እንደሞተች ነው ለእኛ ማለት ነው እንድ ራሳችሁ ለምታስቡት ህመሟ ለሚያማችሁ ሰዎች ማለት ነው። እና ወንድምየው ባለው መሰረት ላይ ማለት ነው እንደ እንደሰማችሁት ነው እንግዲህ ምንድን ነው የተባለው? ዳይሪው እንደገና ደግሞ ምርመራ ምን ምንጣፉ ላይ የተገኘው ደም ደም አይደለም። አያችሁ አለ። ጉድ ጉዳችሁን ስሙ። አደለም ሌላ ነገር ነው እንጂ ደም አይደለም የተገኘው። ሰማችሁ ካንደበቱ እኔ የእነሱን ማስረጃ ሳላመጣ እነሱን ሳላስገባ እራሴ ስናገር ጊዜ ብዙ ሰዎች ያላችሁ ፍንፍንፍን የሚያደርጋችሁ ሙጠጥ የምታደርጉኝ አይለጠፍብኝ። ምን አገባኝ፣ ግን እኔ ለሚወዱኝ፣ ለሚከታተሉኝ፣ ለሚሰሙኝ ደግሞ እውነተኛ መረጃ ይዤላችሁ ነው የመጣው ማለት ነው። እንደዚህ ማስገባላችኋለሁ። የሰው ቪዲዮ ማምጣት ህጉ አይፈቅድም። ይሁን እንጂ ግን ያው ቀን ጠብ አድርጌ እያመጣሁላችሁ ነው ማለት ነው እና ያሳዝናል፣ አይደል በጣም ነው የሚያሳዝነው እንግዲህ ሁላችንም አይተናል፣ ሰምተናል። ፖሊስ በራሱ የተናገረው ጠበቃው ራሱ እንደፈለገ እየቀያየረን ያለው ማለት ነው። ጠበቃው ባለፈው እኔ አይደለውም ያልኩት ብሎ ስክሪንሻት አድርገን ይዘናል ብሏል። እንግዲህ እዚህ ጋር እንደምታዩት ፖሊሶች ሄደው ሲመረምሩ ነበረ። ይሄ ቤታቸው ነው። አልጋ ፍራሽ ሁሉ እያነሱ ሲመረምሩ ነበረ። ከዛም ምንጣፍ ስር ምን ተገኘ? ደም ተገኘ። ይህንንም ደግሞ ፖሊስ በራሱ ፍርድ ቤት ቀጠሮ ላይ ተናግሯል። እንዳያችሁት፣ እንደሰማችሁት አሁን ደግሞ አይ ደም አይደለም ሌላ ነገር ተገኘ ብለው ደበቁ፣ አይደለም አሉ ውጤቱን። ጉድ ስሙ። እንዲሁም ደግሞ ዳይሪውን ደግሞ እንግዲህ ስለ ዳይሪውም ወንድምየው ተናግሯል ማለት ነው። ብዙ ነገር ነው ያወራ። ያው ቆርጬ ስላመጣውላችሁ ነው። ዳይሪው ደግሞ ምንድ ነው የቀነኒ ነው ተብሎ እጄ ላይ ነው ብሎ ነበረ። ከዛ ደግሞ ሀሳቡን ደግሞ ቀይሮ አይ ፖሊስ እጅ ላይ ነው። አሁን ደግሞ ፖሊስ ፎቶ አንስቶ ወስዶታል ማለት ዳይሪው አሁንም እነሱ ጋር ነው ማለት ነው። እና የእሷ መሆንና ለመሆኑን ለማረጋገጥ እንትን ይበል ለማረጋገጥ ነው ብለዋል። እንግዲህ ይሄን ቀጠሮ ማለት ነው። እና ብቻ በዝርዝር እንደሰማችሁት ነው መግቢያ ላይ ያማለ የማለ የቀነኒ ነገር በጣም ያሳዝናል። ና የውሃ ሽታ እየሆነ ነው፣ እየተፈራው እየደረሰ ነው። ምንም አይነት መፍትሄ ያለው ነገር አይመስልም። እንግዲህ ከእነሱ አንደ በት እንደሰማ ነው ማለት ነው። ከቤተሰብ በላይ ምንም አይነት ነገር የለም። እዛው ፍርድ ቤት ባሉበት አንደበት ነው ሁሉንም ነገር እየተናገረ ያለው ወንድምየው። እንግዲህ እንዳለ እንትኖቹም እንዳይገቡ እየተደረገው እሱን ሁሉ ተናግሯል ማለት ነው። እዛው እያየን ስክሪንሻት አድርገን እኛ ደግሞ ይዘነዋል አለ እኛ ፍለፊት አለ ግን እነሱ መብት የላቸውም። እንዴ እኔ የምለው ጠበቃው እንደፈለገ ይሄን አላልኩም ይሄ ነው ያስተካከለልኝ ሲል ይሄን አላልኩም ይሄ ነው ሲል እንደፈለገ የተሳሳተው መረጃ እያረመ እያስተካከለ ሲሄድ እነሱ ደግሞ መጀመሪያ እንዲህ ብልሀል ብለው መከራከር አይቻልም ማለት ነው። የቀነኒ ቤተሰቦች ግን እያሳዝናል የምር በጣም ነው ቅስም የሚሰብረው። ና ፍትህ ለቀነኒ። ስለ ቀነኒ ጉዳይ ዝም አትበሉ። ሰው ሲሰራ ማትሳደቡ እራሳችሁም ዝም አትበሉ። ዝም ማለት እኮ የወንጀለኛ ተባባሪ መሆን ነው። እናንተ የትዝታን ዝም ጸጥ ስትሉ እግዚአብሔር ግን ይኸው ባልታሰበ ቦታ ላይ እውነትን አወጣላት ተያዘላት አይደል ልክ እንደዛ ዝም ማለት ጥሩ አይደለም መናገር ነው እውነትን እውነት ውሸትን ውሸት ማለት ነው እውነት እዚህ ምንጣፍ ላይ ደም ተገኘ ተብሎ ፖሊስ አልተናገረም ሁላችንም የሰማኑ ነገር ህዝብ የሰማው አይደለ አሁን ደግሞ ደም አይደለም ተባለ ምንድን ነው የተገኘው እንግዲህ እሱን እነሱን እንጠይቃለን በጣም ያሳዝናል የእውነት ሁሉን ነገር እየተዋሸ ሁሉ ነገር እየተደባበሰ እየተደባበሰ የእህቶቻችን ህይወት መጥፋት በየቦታው እውነት እየተደበቀ ስለሆነ ነው ስለ ዳይሪውም እንደዛው በፍጹም የሷ እንዳልሆነ ሲታወቅባቸው አንዴ ፖሊስ እጅ ላይ ነው ብለው ነበረ አሁን ደግሞ ምንድን ያሉት አይ ፖሊስ ፎቶ አንስቶ ነው የወሰደው ማለት እነሱ ጋር ነው ያለ ማለት ነው ዋናው ኦርጂናሉ በፎቶ ብቻ ነው የወሰደ ደግሞ ተብሏል ታዲያ ይሄ ይሄን ምን ትሉታላችሁ እሺ ምን እንበል። እነሱ ሰላሳ ሁለት ነገሮችን እየተገኘውን አልተገኘም ካሜራ ላይ የተያዘውን ተናግረዋል። ካንደበታቸው ሰምታቸዋል አይደል? ካሜራ ላይ የቤታቸው ካሜራ ነበር። ይገርማችኋል፣ በዛ ካሜራ ላይ የተደረገውን ነገር ሁሉ ተቀርጾ ተገኝቷል። ከዛ ምንድነው ያሉት? ካሜራው የተበላሸ ነው። ምንጣፍ ላይ የተገኘውም እውነት አይደለም፣ እሱ አይደለም አሉ። የካሜራውም ደግሞ እንደዛው ማለት፣ እሱ አይደለም ስላችሁ፣ ደም አይደለም የምንጣፉ ደም አይደለም ተባለ። እሺ ካሜራው ደግሞ መጀመሪያ እየተገኘው መረጃ ነበረ። ከዛ አይ ካሜራው የተበላሸ ነው አሉ ከሁለት ወር ምናምን በኋላ። ለምንድን ነው ይሄ ሁሉ መደባበቅ? ይሄ ሁሉ መደባበስ ምን አስፈለገ? እውነትን እውነት ውሸትን ውሸት። እዚህ ጋር ኮ የገደለ የገደል የለም። የኛ ህግ አይደለም የኢትዮጵያ ህግ እንደዛ ነገር እስካሁን ድረስ የለም፣ አልሰማንም፣ አላየንም፣ አልተፈጸመም። ስለዚህ ለምንድን ነው መደባበሱ፣ መደባበቁ ምን አስፈለገ? እውነትን እውነት ውሸትን ውሸት እያል ብንጓዝ ምን አለበት? የምር ያማል፣ ያሳዝናል። እንደዚህ ከሆነ ህግ እንዲህ ከሆነ በቃ ምንም አያደርግልንም። ምን ይሰራልናል? የምትችሉትን የሆንን ነገር ሲደርስባችሁ በራሳችሁ ታገሉ ማለት ነው። ሰው ወደ ህግ የሚሄደው ህግ እውነቱን እንዲያወጣ ሀቅን እንዲያወጣ ነው። ግን እኛ ከእለት ለት፣ ከቀነኔ በኋላ ስንት እህቶች አጣን፣ ስንት ህጻናት አጣን። የእምር ያማል፣ የእውነት ያማል። ሀይ የሚለን ስለሌለ፣ ትክክለኛ ፍርድ ስለሌለ፣ ሀቅን ሚያወራ ስለሌለ፣ ውሸት ውሸት እንወዳለን። ሁለ ነገራችን ፌክ፣ ሁለ ነገራችን ውሸት። ያየነውን አላየንም፣ የሰማነውን አልሰማንም፣ ያወራነውን መልሰን አማንደግም ሰዎች ነን። ህጉም ላይ ያለው እንደዛ ነው፣ ምድር ላይ ያለውም እንደዛ ነው። ማንም ሰው እውነትን አይደግም። መጀመሪያ ተገኘ ተባለ። ዛሬስ ይህ እንግዲህ ሲመረመር በቪዲዮ ወጥቶ ሁላችን ያየነው ነው። ተነገረ ጉር ተባለ። ከዛ አሁን ደግሞ ውሸት ነው ተባለ እና ውሃ ተደፍቶ ነው። ውሃና እንትን ነው ወይስ ደግሞ እንትን ነው? ፊንቶ የሚጠጣው አይደለ ቀዩ፣ እሱን ደፍተው ነው። እዛ ስር እሱ ተደፍቶ ነው ፊንቶ ሆነ ደም ሳይሆን ቀረ ረተው ተውተውተውተው ጭራሽ ከእውነት የራቀው ውሸት እያመጣችሁ ህዝቡን ማታባሉ አንድ ነገር ስጡ ማለት ነው። ያው እንደሰማነው ከሆነ በህግ እንዲያዝና በማን ነው? በሽማግሌ እንዲያዝና በሀገር ሽማግሌ እንዲያልቅ ነው እየተጣራጣራችሁ ያላችሁት። ይሄ ሁሉ የተሰማ ነው። ትክክለኛ መረጃ እንዳያወጡ ታፍ ነው ነው ያሉት። ትክክለኛን ስራ የሚሰሩት ሰዎች ይሁን እንጂ ግን የዝች ልጅ እውነት ይውጣ፣ የዝች ልጅ ሀቅ ይውጣ። የቤተሰብ ደግሞ ህመም ህመማችን ነው ሁላችንም ቀነኒን በእኔ ቦታ አስቢያት፣ በእኔ ቦታ እያላችሁ በልጄ በእህቴ በምናምን እያላችሁ ቀነኒን እያሰባችሁ ድምጽ ሆኑላት። ፍትህ ለቀነኒ ፍትህ ለቀነኒ፣ ፍትህ እስከምታገኝ ዝም አንልም። ይገርማችኋል አሁንም ከሰባት ቀን በኋላ የተባለው አምስት ቀን የቀረው በዚህ በአምስት ቀን ውስጥም አሁንም ደግሞ ለተወሰነ ለዚህ ቀን ወይ ለስምንት ቀን ወይ ለሰባት ቀን ቀጠሮ ነው የሚሉት መቼም መቼም እውነት አይወጣም። በቃ ከዚህ በላይ ምንም አይመጣም። ስድስት ሰባት ጊዜ የውሸት መረጃ እየወጣ እየተደበቀ ነው ያለ። ስለዚህ የቀነኒ እውነት መቼም ትወጣለች ብዬ አላስብም። እኔ ማለት ነው። አብረን እናያለን። ለማየት ያብቃችሁ እንዴ ብዙ መረጃ ሲገኝ ብዙ እውነት ሲገኝ እውነት የተባለ ካሜራው ምንጣፉ ላይ እቤቱ የተበሳው ፊቷ የተደበደበችው ይሄ ሁሉ ነገር ሲገኝ ሲገኝ እኮ ታፈነ። ሁሉ ነገር እየተደበቁ ካሜራው ላይ የተገኘው እ ካሜራው ተበላሽቷል ምንጣፉ ላይ የተገኘው ረደም አይደለም? እሺ ታዲያ ምንድን ነው? ፊቷ የተደበደበችውስ ውስጥ ምን ሰርታ ፊቷን አስወጥራ ነው በሉና፣ እሱነ ይቀራችሁ እንዴ? አሁንስ በዛ ከምር። በጣም ያሳዝናል። የቀነኒ ነገርም መቤቴን በጣም ነው የሚያሳዝን። እስኪ ያስቡት እናንተ ይሄ ሁሉ ጊዜ ለምንድን ነው እነሱ ኢትዮጵያዊ አይደሉም ወይ? የቀነኒ ቤተሰቦች ቀነኒ ኢትዮጵያዊ አይደለችም ወይ? እውነት ለቀነኒ አትቆመም ወይ? እንዴ ለተበዳይ የኢትዮጵያ ውስጥ እውነት የለም ፍት የለችም። ፍትህ ያለው እንትን ላይ ብቻ ነው ውሸት ላይ፣ ቃሉ ላይ ብቻ፣ ወሬው ላይ ነው እንጂ እና መጽሐፉ ላይ ፍትህ የሚል ቃል አለ፣ ምድር ላይ ግን ፍትህ የለም። ኢትዮጵያ ውስጥ አትቀደሙ። በጣም ያሳዝናል። በጣም ያማል የምር። አሁን ላይ ደግሞ የሰማሁት በጣም ነው የሚያስጠላ። ከእነሱ አንድ በት እኔም ብቻ ሳይሆን እናንተም ይሰማችኋል በእርግጠኝነት ከሰማችሁት